አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ሰላም ጤና ይስጥልኝ የቻናሌ ውድ እና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ ጋር አልহামዱሊላህ ሁል ሰላም ነው ከኔ ጋር ሰላም እንደሆነ ከእናንቴም ጋር አላህ Subhanahu ሰላም ፍቅር እዝነት ያብዛላችሁ ሰላም ፍቅር ለሀገራችን የሚዬ ኢትዮጵያ ሰላምን ያብዛልን እያልኩኝ ዛሬ እጄላችሁ የመጣሁት ያው ታዋቂ ወንድማችን ከዲር ማለት ነው ከድር መርቱ ማለት ነው። ታውቁታላችሁ ይሄ ወንድማችን ማለት ነው በጠና ታሟል። ከዚህ በፊት እንግዲህ ስለ ረሱላችን ሶለላሁ ዐለይሂ ወሰለም በተሰደቡ ጊዜ በጣም በጣም በጣም በጣም ደስ የሚል ማለት ነው። ሱብሃንአላህ ሱብሃንአላህ። አላህ ሱብሃነ ወተዓላ የፈለገ ይሁን የፈለገ ይሁን፣ በፈለገ ነገር ቢዘፈቅ ራሱ አንድ ሰው ዲኑ ሲሰደብ ግን ዝም ብሎ አያይም ማለት ነው። ይሄ ጀግና ወንድማችን ደግሞ ያው እንትን ባይልም ባይልም፣ ነገር ግን ዲኑ ሲሰደብ በጣም በጣም በጣም ነበር ያመመው ማለት ነው። በጣም ነበር ከልቡ ነበር የሚያወራው ማለት ነው። አሮን ሚዲያ ላይ ከዚህ በፊት ሲያውራ አይታችሁታል። ያው ማታውቁት ማለ ብላችሁ ብዬ አላስብም። በነገራችን ላይ አላህ ደግሞ ያሽረው በአሁኑ ሰዓት በጣም በጣም ታመዋል በጠና ማለት ነው። አላህ ሙሉ አፊያ እንዲሰጠው ወንድማችን አላህ ሙሉ አፊያን ይስጥ፣ የአፍያ ልብስ ያልብስ እና በአሁኑ ሰዓት ብዙ ሰው ከጎኑ ያስፈልገዋል፣ እርዳታ በጣም ያስፈልገዋል። በጣም በጠና ታመዋል ማለት ነው። እናም ደግሞ አላህ Subhanahu Wa Ta'ala የሚወዳችሁን እንግዲህ ይፈትናቸዋል። ስለዚህ አላህ ሱብሓነሁ ወተዓላ ደግሞ አታስታምም አይባልም። ያው ህመም ወንጀላችን ማጠቢያ ነው፣ ብዙ ነገር ማበሻ ነው። ስለዚህ እሱ ደግሞ ያው በአሁኑ ሰዓት በጣም ታሟል፣ ድጋፍ ያስፈልገዋል፣ ያስፈልጋል፣ ከጎኑ ሰው ያስፈልገዋል ማለት ነው። እንዲሁም አንድ ወንድማችን ባለ ሀብት ደግሞ በጻፈው ይሄ ታሟል ተብሎ በተለጠፈበት ሰዓት እኔ ሙሉ ወጪውን እሸፍናለሁ ብሎ እንግዲህ ተናግሯል፣ ማለት ነው። ማሻአላህ ተባረከላ አላሁ አክበር። እንደዚህ አይነቶቹን አላህ ያብዛልን። ለእንደዚህ ለተቸገሩ እንደዚህ ለታመሙ እንደዚህ ለተጎዱ ሰዎች እኔ አለሁላችሁ ብሎ ለሚወጣ ሰው አላህ ርስቁን ያብዛለት አላህ ርስቁን ያስፋለት ነው የሚባለው ለምን በዛን ሰዓት ሮጦ የሚደርስላችሁ ሰው ማግኘት ራሱ መታደል ነው። ወላሂ መታደል ነው ማለት ነው። ይሄን ወንድማችን ከድር ደግሞ ጀግና፣ ስለ ረሱላችን ሶለላሁ ዓለይሂ ወሰለም ስለ ዲናችን በጣም በጣም የሚያወራ ከልቡ ደሞ ካንጀቱ የሚያወራ በጣም ጀግና ወንድማችን፣ ባህሩን ሚዲያ ተደጋጋሚ ጊዜ ቀርቦ ያው አውርቷል ማለት ነው። እና እኔም በዛ ላይ ነበር ያወኩት ያኔ ዲኑ ሲነካ ግን አልቻለም ዲኑ ሲነካ አልቻለም። እና ዲኑ በተለይ በተለይ እነሱ ሲነኩ የማያመው የማያመው ሙስሊም አለ ብዬ አላስብም። ስለዚህ አላህ ስብሃነሁ ወተዓላ ደግሞ ለሱም ሸፋአ እናም ደሞ እንዲሚራው እናም ደግሞ አፊያ እንዲሰጠው ምኞታችን ነው። አላህ ደሞ ሙሉ አፍያን መልሶልህ በነበርከበት ወደ ነበርከበት አላህ እንዲመልስህ ምኞቴ ነው አላህ የአፍያ ልብስ ያልብስህ ነው የሚለው አላህ ደግሞ ያው በታመምከበት በተኝሄበት አልጋ ደግሞ ለአንቴ ሩህሩህና አዛኝ ነውና እሱ አዋቂ ነውና እሱ ቸሪ ነውና እሱ አፍያውን ልብሱን ያልብሰህና አላህ ካለህበት ነጃ ያውጣህ ነው የሚለው። እንግዲህ ሀሩን ሚዲያም ላይ ተለቋል። በዚህን ሰዓት ብዙ አስፈላጊ ከጎኑ የሚሆነ ሰው ያስፈልገዋል ብሏል። አቡ ሀሩንም ማለት ነው። ጀግናው አብድራህማን ወንድማችን ከዚህ በፊት ከሱ ነበር፣ እንግዲህ እሱ ቻናል ላይ ነበር ይቀርቦ ያየሁት ማለት ነው። ወንድማችን ወንድሜ ከድር አላህ አፊያ ንስጥ ላወጣው ወንድማችን ደሞ እኔ አለሁኝ ከጎኑ ቆም አለሁኝ ላለ ወንድማችንም ደግሞ ባወጣበት አላህ ይተካለት። እሱም ደሞ ምስጋና አቀርቦለታል በፌስቡክ ፔጁ ማለት በፌስቡክ ፔጁ እንግዲህ ምስጋና አቀርቧል። አላህ ገንዘብህንም ይባርከልህ እ? ብሎታለ ማለት ምን ዳህን ያብዛልህ ገንዘብህንም ይባረክልህ በማለት በፌስቡክ ፔጁ ለወንድሙ እንግዲህ እኔ ከጎንህ ነኝ ላለው ሰውዬው ማለት ነው። ባለሀብት እንግዲህ ምስጋናውን አቅርቧል ማለት ነው። ኢንሻላህ ታሞ ደግሞ እንደዚህ ከጎኑ የሚሆን ሰውን ማበረታታት ጥሩ ነው ማለት ነው። እኔ በበኩሌ ማበረታታትን የመሰለ ነገር የለም አለሁልህ አይዞህ፣ እኔ ወንድሜ የሚልን ሰው እንደዚህ የሚመጣን ሰው እንደዚህ አይነት ጀግናን ሰው ማበረታታትን የመሰለ ነገር የለም። ወንድማችንነትም አላህ ዘመንህን ይባርክልህ፣ በገንዘብህን ይባርክልህ፣ የያዝከው ርስቅህን አላህ ያስፋልህ ብዬ ነው እኔም ዱዓ ማረግለት ኢንሻአላህ እና ሁላችሁንም ከልብ ከልብ ነው የማመሰግነው ለዚህ ጀግና ወንድማችን ከድር ደሞ ዱዓ እያረጋችሁለት ዱዓ አድርጉለት፣ ማለት ነው ባላችሁበት። አላህ ይጠብቃችሁ። ውድ ቤተሰቦቼ፣ ለቤት አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጉን እንዳራሱ፣ እንዲሁም ደውል ምልክቷን መንካት እንዳራሱ ማለት ነው። ነባሮች ደሞ ላይክ እና ሼር ማረጋችሁን እንዳራሱ። ሁላችሁንም ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።